የሩሲያና የአውሮፓ ውጥረት የፑቲን ማስጠንቀቂያና የሶስተኛው ዓለም ጦርነት ስጋት። በዚህ በያዝነው ኦክቶበር 7 2025 ዕለት የሩሲያው ፕሬዚዳንት ቭላዲሚር ቭላዲሚሮ ፑቲን በአውሮፓ ላይ ያነጣጠረ ከባድ ማስጠንቀቂያ ሰጥተዋል። በምዕራባውያን ሀገራት በኩል የተካሄዱ ወታደራዊ ልምምዶችን በመጥቀስ ፑቲን የሩሲያ ወታደራዊ መሳሪያዎችን ለጦርነት ዝግጁ መሆናቸውን አስታውቀዋል። ይህ መግለጫም የሶስተኛው ዓለም ጦርነት ስጋት እንደገና ቀስቅሶታል። በተመሳሳይ ጊዜ የአሜሪካው ፕሬዚዳንት ዶናልድ ትራምፕ ሩሲያን የወረቀት ነብር በማለት መጥቀሳቸው ፑቲንን በእጅጉ አስቆጥቷል። ይህ መረጃም ይህንን ውስብስብ ዓለም አቀፍ ውጥረት በጥልቀት የምንመረምርበት ነው። እንኳን ደህና መጣችሁ። ሰላም ጤና፣ ፍቅር፣ በረከት ተመኘንላችሁ ውድ ቤተሰቦቻችን በያላችሁበት የዓለም ዳርቻ ሁሉ እንደምንቆያችሁን፣ እንደተለመደው ዓለማችን እንዴት አደረች በሚል በአዲስ መረጃ ተገናኝተናል። ከፍተኛ የሆነ ውጥረት ምዕራባውያን ላይ ተከስቷል። ይህም የፑቲንን ዛቻ ተከትሎ ነው። ምናልባትም ይሄ ዛቻቸው ወደ እውነት የሚያመራ ከሆነ ሶስተኛ የዓለም ጦርነት እንደሚጀምር በርካቶ ሴቶች በፊት ገጻቸው ላይ ይዘውት ወጥተዋል ማለት ነው። ይህ መረጃ እንግዲህ አገራችንንም የሚነካ ስለሆነ ልንዳስሰው ወደናል። አብራችሁን ስለምትሆኑ ከወዲሁ እናመሰግናለን። ሮማን ጸጋዬ ነኝ ከአክሱም ቲዩብ። እንደተለመደው በከበረ ስጦታቸው በላይክ በኮመንት በሼር እስከ መጨረሻው አብራችሁን ዝለቁ። ሰናይ ቆይታ ይሆንላችሁ። የፑቲን ማስጠንቀቂያና የአውሮፓ ወታደራዊ ልምምዶች። በቅርቡ በሶቺ በተካሄደው የቫልዳይ ውይይት ክለብ ስብሰባ ላይ ፑቲን በአውሮፓ ሀገራት በተለይም በጀርመን፣ ፖላንድ እና ባልቲክ ሀገሮች የሚካሄዱትን የኔቶ ወታደራዊ ልምምዶችን በመጥቀስ ማስጠንቀቂያ ሰጥተዋል። እነዚህ ልምምዶች በሩሲያ የተፈጠረውን የደህንነት ስጋት እንደሚያባብሱ ፑቲን ተናግረዋል። በተለይም በ2025 መጀመሪያ ላይ በፖላንድ እና በኤስቶኒያ የተካሄዱት የኔቶ ልምምዶች ሩሲያን ለመግታት የተዘጋጁ ናቸው በማለት ተችተዋል። ፑቲን በዚህ ላይ ምላሽ ሲሰጡ የሩሲያ ወታደራዊ ኃይል ለማንኛውም ሁኔታ ዝግጁ መሆኑን አጽንኦት ሰጥተዋል። በተጨማሪም በቅርብ ጊዜ የሩሲያ ድሮኖች በፖላንድ ሉቴኒያ፣ እና ዴንማርክ የአየር ክልል ውስጥ መገኘታቸው ተረጋግጧል። ይህም የአውሮፓ ሀገራትን የደህንነት ስጋትን አባብቷል። ይህ እንቅስቃሴ የሩሲያ የስለላ ሙከራ አካል እንደሆነ ተገምቷል። ፑቲን በዚህ ላይ አውሮፓን በታሪክ ውስጥ ተጋላጭ ነች በማለት ተናግረዋል። ይህም የሩሲያን ወታደራዊ አቅም ለማሳየት የተጠቀሙበት የፕሮፓጋንዳ መልእክት ነው ይላሉ አንዳንዶች። ይህ ማስጠንቀቂያ ከፑቲን ቀደምት መግለጫዎች ጋር ተመሳሳይነት አለው ሲሉ ያክላሉ። በተለይም በ2022 የዩክሬን ግጭት መጀመሪያ ላይ እና በ2024 መጨረሻ ላይ የተሰጡ የኒውክለር ማስጠንቀቂያዎችን ይጠቅሳሉ። ነገር ግን ሩሲያ በዩክሬን ጦርነት ውስጥ ያለችበት ሁኔታ፣ በተለይ ደግሞ በዶንባስ ክልል ያጋጠሟትን ኪሳራዎች በአውሮፓ ላይ ቀጥተኛ ጥቃት ለመ የተፈጸም አቅሟ ውስን መሆኑን ያመለክታል። ይህ ማስጠንቀቂያም የኔቶን አንድነት ለመፈተንና የዩክሬንን ድጋፍ ለመቀነስ የተነደፈ ይመስላል የሚሉ አሉ። ፑቲን በመግለጫቸው የሩሲያ ወታደራዊ መሳሪያዎች በተለይም ረጅም ርቀት ሚሳኤሎች፣ ኒውክለር አቅምና የአየር መከላከያ ስርዓቶች ለጦርነት ዝግጁ መሆናቸውን አጽንዖት ሰጥተዋል። የሩሲያ የመከላከያ ሚኒስቴር በቅርቡ በባልቲክ ክልልና በምዕራብ ሩሲያ የተካሄዱ የልምምድ ሙከራዎችን ሪፖርት አድርጓል። ይህም የሩሲያ ወታደራዊ አቅም እንዳልተዳከመ ለማሳየት የተነደፈ ነው። በተጨማሪም ሩሲያ ከሰሜን ኮሪያ እና ኢራን ጋር ያላትን ወታደራዊ ትብብር እየጠነከረ መምጣቱ ተዘግቧል። ለምሳሌ ሰሜን ኮሪያ የተራቀቀው ሚሳኤሎችን ለሩሲያ ማቅረቧ በአውሮፓ ሀገራት ላይ እንደ ማስፈራራት ተደርጎ ተገምቷል። ነገር ግን የሩሲያ ኢኮኖሚ በምዕራባውያን ማዕቀቦች ምክንያት ተጎድቷል። ይህም የወታደራዊ አቅሙን ውጤታማነት ይገድባል። የሩሲያ ወታደራዊ ዝግጁነት በዩክሬን ጦርነት ውስጥ ተፈትኗል። እናም በተለይ በዶንባስ እና በባርኪቭ አካባቢ ከፍተኛ ኪሳራ ደርሶበታል። በአውሮፓ ላይ ቀጥተኛ ጥቃት ለመፈጸም ሩሲያ በቂ አቅም የላትም፣ ምክንያቱም ይህ የኔቶ አንቀጽ አምስትን ያስነሳልና ይህም ለሩሲያ ከባድ መዘዝን ያስከትላል። ይልቁንም የማስጠንቀቂያ የፕሮፖጋንዳ መሳሪያ ሆኖ የአውሮፓን አንድነት ለመበጣጠስ እና የምዕራባውያንን ድጋፍ ለዩክሬን ለመቀነስ የተነደፈ ይመስላል። ፑቲን የአውሮፓ ወታደራዊ ልምምዶችን ቀስቃሽ እንቅስቃሴ በማለት መጥቀሳቸው ያላቸው የሦስተኛ የዓለም ጦርነት ስጋት እንደገና አስነስቷል። በተለይ በ2024 እና በ2025 መጀመሪያ የተሰጡ የኒውክለር ማስጠንቀቂያዎች ይህንን ስጋት አጠናክረውታል። ይሁን እንጂ የጦርነት ጥናት ተቋም አይ ኤስ ደብሊው፣ እንደገለጸው ይህ ማስጠንቀቂያ የኔቶን አንድነት ለመፈተንና የዩክሬንን ወታደራዊ ድጋፍ ለመቀነስ የተነደፈ ነው ይላሉ። በተጨማሪም ሩሲያ በአውሮፓ ውስጥ የሚካሄዱትን የሃይብሪድ ጥቃቶች፣ የስለላ ድሮኖች ና የሳይበር ጥቃቶች የስጋት ስሜትን አጠናክረውታል። ሆኖም የኔቶ ዋና ጸሐፊ ዮልስ ስቶልተንበርግ በቅርቡ መግለጫ ሲሰጡ ሩሲያ ቀጥተኛ ወታደራዊ ጥቃት ለመፈጸም አቅም የላትም እና ኔቶ ለማንኛውም ሁኔታ ዝግጁ ነው ብለዋል። የሶስተኛው ዓለም ጦርነት ስጋት አለ፣ ነገር ግን በአሁኑ ጊዜ ቀጥተኛ ግጭት የመፈጠር ዕድሉ ዝቅተኛ ነው። የሩሲያ ኢኮኖሚ በማዕቀቦች ምክንያት ተጎድቷል፣ እናም የኔቶ አባል ሀገራት የመከላከያ ወጫቸውን ከጠቅላላ ሀገር ውስጥ ምርታቸው ሁለት ፐርሰንት ወደ ሶስት ፐርሰንት ከፍ አድርገዋል። ይህ ሁኔታ ሩሲያ በአውሮፓ ላይ ቀጥተኛ ጥቃት እንዳትፈጸም ያግዳታል። ፑቲን ይህንን ማስጠንቀቂያ በመጠቀም የምዕራባውያንን አንድነት ለመበጣጠስ ና የዩክሬንን ድጋፍ ለመቀነስ ይሞክራሉ። ፑቲን በቀደምት መግለጫቸው አውሮፓን ማጥፋት ወይ ደግሞ የቀን ፍጻሜ መፍጠር እንደሚችሉ ተናግረው ነበረ፣ በተለይ በ2024 ና 2025 መጀመሪያ ላይ። ነገር ግን የቅርብ ጊዜ መግለጫቸው ቀጥተኛ የጥፋት ማስፈራራት ሳይሆን የኔቶ ወታደራዊ ልምምዶችን በመቃወም ላይ ያተኮረ ነው። የሩሲያ የመከላከያ መመሪያ መመሪያ መሰረት ኒውክሌር መሳሪያዎችን መጠቀም የሚቻለው የሩሲያ ሉዓላዊነት በቀጥታ ስጋት ላይ ሲወድቅ ብቻ ነው። በተጨማሪም ሩሲያ በአውሮፓ ውስጥ የሃይብሪድ ጥቃቶችን በመጠቀም እንደ ሳይበር ጥቃቶች፣ የስለላ እንቅስቃሴዎች፣ የፕሮፖጋንዳ ዘመቻዎች የአውሮፓ ሀገራትን በአንድነት ለመበጣጠስ ሞክራለች። ለምሳሌ በጀርመን እና ፈረንሳይ ውስጥ የተካሄዱ የሩሲያ የስለላ እንቅስቃሴዎች ተገኝተዋል። ሩሲያ መላው አውሮፓን ለማጥፋት የሚያስችል አቅም የላትም ብለው ይተቻሉ። የኔቶ ኃላፊም የኔቶ ወታደራዊ አቅም በተለይም የአሜሪካ የታላቋ ብሪታንያና የፈረንሳይ ኒውክለር ኃይል ሩሲያን በቀጥታ ይገድባታል ባይ ናቸው። በተጨማሪም የሩሲያ ኢኮኖሚ በማዕቀቦች ምክንያት ተዳክሟል። ይህም ለረጅም ጊዜ ጦርነት የሚያስፈልገውን ሀብት ይገድባል። ይህ ማስጠንቀቂያም የፕሮፓጋንዳ መሳሪያ ሆኖ የኔቶን አንድነት ለመፈተን የተነደፈ ይመስላል ሲሉ ግምታቸውን አስቀምጠዋል። በሴፕቴምበር 2025 መጨረሻ ላይ ዶናልድ ትራምፕ ሩሲያን የወረቀት ነብር በማለት በመጥቀ ለመጠቀስ የፑቲንን ወታደራዊ አቅም አናንቀዋል። በተጨማሪም ትራምፕ በአውስትራሊያ በተካሄደ የንግድ ስብሰባ ላይ ሩሲያ በዩክሬን ላይ ያካሄደችው ጦርነት ከ10 እስከ 12 ቀናት ውስጥ እንድታቋርጥ ጠይቀዋል። ካልሆነ ግን ተጨማሪ ማዕቀቦችና ታሪፎች እንደሚጣሉ ትራምፕ አስጠንቅቀዋል። በተጨማሪም ትራምፕ በአላስካ ስትራቴጂክ ኮንፈረንስ ላይ ፑቲንን በመገናኘት የዩክሬንን ጦርነት ለመፍታት የሰላም ስምምነት ሀሳብን አቅርበዋል። ፑቲን ይህንን በመቃወም ኔቶ የወረቀት ነብር ነው በማለት ደግሞ መልሰው ተናግረዋል። በተጨማሪም ትራምፕ የአሜሪካ ቶማሐውክ ሚሳኤሎችን ለዩክሬን ለመስጠት ያቀዱት እቅድን በመቃወም ማስጠንቀቂያ ሰጥተዋል። የመግለጫም የፑቲንን ቁጣ እንደፈጠረ ተዘግቧል። ነገር ግን ሩሲያ በዩክሬን ውስጥ ያላትን ወታደራዊ እንቅስቃሴ መቀነስ አልቻለችም። የትራምፕ መግለጫ ፑቲንን በተዘዋዋሪ ሊያስቆጣው ቢችልም የሩሲያ ምላሽ በዋናነት የፕሮፓጋንዳ መልክ ያለው ነው ይላሉ ጸሐፊዎቹ። የትራምፕ የማዕቀብና የታሪፍ ማስፈራራት የሩሲያን ኢኮኖሚ የበለጠ ሊያዳክም ይችላል። በተለይም ሩሲያ በአሁኑ ጊዜ ከቻይና ሰሜን ኮሪያ እና ኢራን ጋር ብቻ የንግድ ግንኙነቷን እያጠናከረች ነው። ይሁን እንጂ የትራምፕ የሰላም ሀሳብ በፑቲን ተቀባይነት አላገኘም። ይህም የአሜሪካ ሩሲያ ግንኙነት ውጥረት እንደቀጠለ ነው። የፑቲን ማስጠንቀቂያ የኔቶን አንድነት ለመፈተን እና የዩክሬን ድጋፍ ለመቀነስ የተነደፈ ይመስላል የሚሉ ቢኖሩም፣ ነገር ግን ኔቶ በተጠናከረ ወታደራዊ ቅንጅት እና በአባል ሀገራት መካከል ባለው ጠንካራ አንድነት ምክንያት ለማንኛውም ሁኔታ ዝግጁ መሆኑ እየተነገረ ነው። የትራምፕ የማዕቀብና የታሪፍ ማስፈራራት የሩሲያን ኢኮኖሚ የበለጠ ሊያዳክም ይችላል። ነገር ግን የዩክሬን ጦርነት መፍትሄ በዲፕሎማሲያዊ መንገድ ወይም በጠንካራ ወታደራዊ አቋም ሊገኝ ይችላል። የአውሮፓ ሀገራት የወታደራዊ ወጫቸውን መጨመር፣ የኔቶ ወታደራዊ ልምምዶችን ማጠናከር እና የሃይብሪድ ጥቃቶችን መከላከል መቀጠል አለባቸው። በተመሳሳይ ጊዜ የዓለም አቀፍ ማህበረሰብ የዩክሬንን ድጋፍ በማጠናከር እና የሩሲያን ኢኮኖሚያዊ ጫና በመጨመር የ የፑቲንን ማስፈራራት መቋቋም ይኖርበታል። የፑቲን የቅርብ ጊዜ ማስጠንቀቂያ የኔቶን አንድነት ለመፈተንና የዩክሬንን ድጋፍ ለመቀነስ የተነደፈ የፕሮፓጋንዳ መሳሪያ ነው። ሆኖም የሩሲያ ወታደራዊና ኢኮኖሚያዊ አቅም በዩክሬን ጦርነትና በምዕራባውያን ማዕቀቦች ምክንያት ተገድቧል። የትራምፕ መግለጫዎች የፑቲንን ቁጣ ሊያነሳሱ ቢችሉም የሩሲያ ምላሽ በዋናነት የፕሮፓጋንዳ መልክ ነው። የአውሮፓ ሀገራትና ኔቶ በጠንካራ ወታደራዊና ዲፕሎማሲያዊ አቋም ሩሲያን መግታት መቀጠል አለባቸው። የሶስተኛው ዓለም ጦርነት ስጋት በአሁኑ ጊዜ የፕሮፓጋንዳ መሳሪያ ቢሆንም የዓለም አቀፍ ማህበረሰብ ንቁ መሆንና የዲፕሎማሲያዊ መፍትሄዎችን መፈለግ ይኖርበታል። የሶስተኛው የዓለም ጦርነት ሀሳብ በማንኛውም ሰው ልብ ውስጥ ፍርሃትን ይፈጥራል። በኦክቶበር 7 2025 ዛሬ ያለንበት ሁኔታ የሩሲያ ፕሬዚዳንት ቭላዲሚር ቭላዲሚሮ ፑቲን በአውሮፓ ላይ ያነጣጠሩት ማስጠንቀቂያና የኔቶ ወታደራዊ ልምምዶች የሚፈጥሩት ውጥረት ይህንን ምናባዊ ጥያቄ የበለጠ አግባብነት ያለው ያደርገዋል። የምዕራባውያንና የሩሲያ መካከል ያለው ግጭት ወደ ሁሉን አቃፊ ጦርነት ቢቀየር የዓለም መልኳ የሩሲያና የኔቶ ዕጣ ፈንታስ ምን ይሆን ብለን መጠየቃችን አይቀርም። የመረጃም ታዲያ ይህንን ምናባዊ ሁኔታ ለእናንተ ሊያስዳስሳችሁ ተዘጋጅቷል። ሶስተኛው የዓለም ጦርነት በሩሲያና በኔቶ መካከል ቢፈጠር ቀጥተኛ ግጭት ሊቀሰቀስ ይችላል። ለምሳሌ በባልቲክ ክልል ፖላንድ፣ ሉቴኒያ፣ ኤስቶኒያ ወይም ደግሞ በዩክሬን ውስጥ የሩሲያ ወታደሮች ወታደራዊ እንቅስቃሴ በኔቶ አባል ሀገር ላይ ቀጥተኛ ጥቃት ተደርጎ ቢቆጠር የኔቶ አንቀጽ አምስት ሊነሳ ይችላል። ይህም ሁሉን አባል ሀገራት ወደ ጦርነት ያስገባል ማለት ነው። በተጨማሪም የሩሲያ የኒውክለር ማስጠንቀቂያዎች፣ የሳይበር ጥቃቶች ወይም በአውሮፓ ውስጥ የሚካሄዱ የሃይብሪድ ጥቃቶች ተግባራዊ ጥቃት ተደርጎ ቢቆጠር ውጥረቱ ወደ ሁሉን አቃፊ ጦርነት ሊቀየር ይችላል። የመጀመሪያው የዓለም ጦርነት 1914 እስከ 1918 በኦስትሪያ ሃንጋሪ እና በሰርቢያ መካከል በተፈጠረ ትንሽ ግጭት የአርክዱድ ፍራንስ ፈርዲናንድ ግድያ ተቀስቅሷል። ይህም በተባበሩት ግንኙነት ምክንያት ወደ ሁሉን አቃፊ ጦርነት ተሸጋግሯል። በተመሳሳይ የሁለተኛው ዓለም ጦርነት ከ1939 እስከ 1945 መጀመሪያም በጀርመን የፖላንድ ወረራ ተቀስቅሷል። ይህም በአጋሮች ምላሽ ወደ ዓለም አቀፍ ጦርነት ተቀየረ። የአሁኑ ጊዜ በሩሲያና በኔቶ መካከል ትንሽ የሚመስል ክስተት፣ ለምሳሌ በባልቲክ ክልል የአየር ክልል ጥሰት፣ ተመሳሳይ ውጤት ሊያመጣ ይችላል ይችላል የሦስተኛው የዓለም ጦርነት በሩሲያና በኔቶ መካከል ቢፈጠርም የዓለም መልክ በከፍተኛ ሁኔታ ይለወጣል ዘመናዊ የጦር መሳሪያዎች ኒውክለር መሳሪያዎች ረጅም ርቀት ሚሳኤሎች የሳይበር ጥቃቶችና የአየር መከላከያ ስርዓቶች የጦርነቱን መጠንና ውጤት ከቀደሙት ጦርነቶች የበለጠ አስከፊ ያደርጉታል ኒውክለር መሳሪያዎች ጥቅም ላይ ቢውሉ በሚሊዮኖች የሚቆጠሩ ሰዎች በቅስፈት ሊሞቱ ይችላሉ እናም ከፍተኛ የጨረር መጠን ለትውልዶች ለዘመናት የሚቆይ ጉዳት ያመጣል ለምሳሌ በሂሮሽማና ናጋ ሳኪ 1945 የተጠቀሙት ኒውክሌር ቦምቦች ከመቶ ሺህ በላይ ሰዎችን ገድሏል። ዘመናዊ ኒውክሌር መሳሪያዎች ከዚያም በመቶ እጥፍ የበለጠ ኃይለኛ ናቸው። ይህም እንደ ሞስኮ፣ ለንደን ወይም ኒውዮርክ ያሉ ዋና ዋና ከተሞችን በሰከንዶች ውስጥ ሊሰለቀጥ ይችላል። የኒውክሌር ክረምት ተብሎ የምድር የአየር ንብረት ሊለወጥ፣ የምግብ እጥረት ሊፈጠርና የሰው ልጅ ህልውናም ሊታገድ ይችላል። ሁለተኛው የኢኮኖሚ መፍረስ ነው። የዓለም ኢኮኖሚ በከፍተኛ ሁኔታ ይፈራርሳል። የንግድ መስመሮች የኢንዱስትሪ ማዕከላትና የኃይል ምንጮች እንደ ዘይት ጋዝ በጦርነቱ ይጠፋሉ። ለምሳሌ የሩሲያ ጋዝ አቅርቦት በአውሮፓ ተቋርጦ በ2024 የኃይል ቀውስ ተፈጥሯል። በሶስተኛው የዓለም ጦርነት ውስጥ ይህ ቀውስ ዓለም አቀፍ ይሆናል እንደማለት ነው። ይህም የምግብ የነዳጅና የመሰረተ ልማት እጥረትን ያባብሳል። ሶስተኛው የፖለቲካና ማህበራዊ መውደቅ ነው። የዓለም መንግስታትና ዓለም አቀፍ ተቋማት እንደ ተባባሪ መንግስታት ሊፈርሱ ይችላሉ። ሶስተኛው የፖለቲካና ማህበራዊ ቀውስ ነው። የዓለም መንግስታት እና የዓለም አቀፍ ተቋማት እንደተባበሩት መንግስታት ያሉ ሊፈርሱ ይችላሉ። በጦርነት ወቅት የሀገራት አንድነት ተፈትኖ የፖለቲካ መሪዎች በህዝብ ግፊት ሊወድቁ ይችላሉ። በተጨማሪም የስደተኞች ቁጥር ባልተለመደ መጠን ይጨምራል። ይህም በሀገራት መካከል ተጨማሪ ውጥረትን ይፈጥራል። ለምሳሌ በሁለተኛው ዓለም ጦርነት ወቅት በሚሊዮኖች የሚቆጠሩ ስደተኞች ከአውሮፓ ፈልሰዋል። ይህም የማህበራዊ መረጋጋት መፈራረስን አባብሷል። የሁለተኛው ዓለም ጦርነት መጨረሻ የአውሮፓን ኢኮኖሚና መሰረተ ልማት በማይታመን ሁኔታ አፈራርሶታል። ከ50 ሚሊዮን በላይ ሰዎች ሞተዋል። የኒውክለር መሳሪያዎች ባልተጠቀሙበት ወቅት እንኳን ይህ ደረጃ የደረሰ ከሆነም አሁን ባለንበት በዚህ ወቅት ዘመናዊ ጦርነት በኒውክለርና በሳይበር መሳሪያዎች ምክንያት የበለጠ ዘግናኝና አስከፊ ይሆናል። ሩሲያ በሶስተኛ የዓለም ጦርነት ውስጥ ትልቅ ሚና ብትጫወትም የእርሷ መጨረሻ በጦርነቱ መጠንና ከኔቶ ምላሽ ላይ የተመሰረተ ይሆናል። ሩሲያ በዩክሬን ጦርነት 2022-2025 ውስጥ በወታደራዊና በኢኮኖሚ ረገድ ቀድሞውንም ተዳክማለች። በምዕራባውያን ማዕቀቦች ምክንያት የሩሲያ ኢኮኖሚ 2025 ላይ ከፍተኛ ጫና ላይ ነው። እንደተባለው ሶስተኛው የዓለም ጦርነት ቢገባ ደግሞ ሩሲያ የኔቶን የተቀናጀ ወታደራዊ ኃይል፣ በተለይ ደግሞ የአሜሪካ የታላቋ ብሪታንያ እና የፈረንሳይ ኒውክለር አቅም መቋቋም አትችልም። የሩሲያ የኒውክለር መሳሪያዎች ምንም እንኳን ኃይለኛ ቢሆኑም፣ የኔቶ የመከላከያ ስርዓቶች ደግሞ እንደ ኤጅስ ሚሳኤል መከላከያ እና የአሜሪካ ተመጣጣይ ምላሽ ሩሲያን በከፍተኛ ሁኔታ ያዳክማታል ተብሎ ይፈራል። ሌላው ስጋት የፖለቲካ መፍረስ ነው። የሩሲያ መንግስት በውስጣዊ ግፊት ሊፈርስ ይችላል። የህዝብ ተቃውሞ፣ የኢኮኖሚ ቀውስና የወታደራዊ ኪሳራዎች የፑቲንን መንግስት ሊነቀንቁት ይችላሉ። በታሪክ ውስጥ የሶቪየት ህብረት 1991 በኢኮኖሚያዊና በፖለቲካዊ ግፊቶች ምክንያት እንደፈራረሰው ተመሳሳይ ሁኔታ በሩሲያ ሊከሰት ይችላል፣ በተለይ ደግሞ የጦርነቱ መጠን ከፍተኛ ከሆነ። በሁለተኛው የዓለም ጦርነት ወቅት ናዚ ጀርመን በተለያዩ ግንባሮች ላይ በመዋጋት ምክንያት ተዳክማ ተሸንፋለች። ይህ ታሪክ የከተበው ነው። ሩሲያ በተመሳሳይ መልኩ በኔቶና በአጋሮች የተቀናጀ ኃይል ፊት ለፊት ተመሳሳይ እጣ ፈንታ ሊገጥማት ይችላል። ኔቶ በሰላሳ አባል ሀገራትና በኃይለኛ ወታደራዊ አቅም የተደገፈ በሶስተኛ የዓለም ጦርነት ውስጥ ትልቅ ሚና ይጫወታል። ነገር ግን የኔቶ ዕጣ ፈንታ በአንድነቱና በጦርነቱ መጠን ላይ የተመሰረተ ይሆናል። ኔቶ በአሜሪካ በታላቋ ብሪታንያና በፈረንሳይ የኒውክለር አቅም የተደገፈ ነው። በ2025 ኔቶ ከ2 ፐርሰንት በላይ የሆነ የመከላከያ ወጪን በመጨመር ወታደራዊ አቅሙን አጠናክሯል። በሶስተኛ የዓለም ጦርነት ውስጥ ኔቶ በሩሲያ ላይ ወታደራዊ ብልጫ ይኖረዋል፣ በተለይም በአየርና በባህር ኃይል ነገር ግን የኒውክሌር መሳሪያዎች ጥቅም ላይ ቢውሉ ኔቶ እንኳን ከፍተኛ ኪሳራና ውድመት ይደርስበታል። የኔቶ አንድነት በጦርነት ወቅት ተፈታታኝ ወይ ደግሞ ፈታኝ ይሆናል። አንዳንድ አባል ሀገራት ለምሳሌ ቱርክ ወይም ደግሞ ሃንጋሪ ከሩሲያ ጋር ያላቸውን የፖለቲካ ግንኙነት በመጠቀም ገለልተኝነትን ሊመርጡ ይችላሉ። በታሪክ ውስጥ በቀዝቃዛው ጦርነት ወቅት የኔቶ አንድነት በአሜሪካና በምዕራባውያን አጋሮች መካከል ባለው ጠንካራ ትብብር ተጠናክሯል። ነገር ግን በሶስተኛው ዓለም ጦርነት ውስጥ የፖለቲካና የኢኮኖሚ ግፊቶች ይህንን አንድነት ሊያዳክሙት ይችላሉ። በሁለተኛው የዓለም ጦርነት ወቅት የአጋር ኃይሎች አሜሪካ፣ ታላቋ ብሪታንያና ሶቪየት ህብረት በአንድነት ተባብረው ናዚ ጀርመንን ማሸነፍ ችለዋል። በተመሳሳይ ኔቶ በሶስተኛ የዓለም ጦርነት ውስጥ ብትሳተፍ በአንድነቷ ላይ ተመርኩዘው ሩሲያን ሊያሸንፉ ይችላሉ፣ ነገር ግን በከፍተኛ ወጪ መሆኑ ሳይረሳም። የሶስተኛ የዓለም ጦርነት ተጽዕኖ ከአውሮፓ እና ሩሲያ ባሻገር ይዘልቃል። ቻይና፣ ህንድ እና ሌሎች የአፍሪካ ሀገራት ኢትዮጵያችንንም ጨምሮ የእስያ ሀገራት በጦርነት ውስጥ ተሳታፊ ወይ ደግሞ ገለልተኛ ሊሆኑ ይችላሉ። ቻይና ለምሳሌ ከሩሲያ ጋር ያላትን የኢኮኖሚና የወታደራዊ ትብብር በመጠቀም የጦርነቱን አቅጣጫ ልትነካ ትችላለች። በተጨማሪም የዓለም አቀፍ ተቋማት እንደተባበሩት መንግስታት ያሉ ድርጅቶች ተጽዕኖአቸውን ሊያጡ ይችላሉ። ይህም አዲስ የዓለም ስርዓት እንዲፈጠር ያደርጋል። ኒው ወርልድ ገቨርንመንት። የሁለተኛው የዓለም ጦርነት መጨረሻ የተባበሩት መንግስታት መመስረትና የቀዝቃዛው ጦርነት መጀመሪያን አስከትሏል። በተመሳሳይ የሶስተ የዓለም ጦርነት መጨረሻ ደግሞ አዲስ የዓለም አቀፍ ስርዓት ሊፈጥር ይችላል። ነገር ግን በከፍተኛው የሰው ልጅና የአካባቢ ውድመት የተከፈለ ዋጋ። ሶስተኛው የዓለም ጦርነት ምናባዊ ሁኔታ አስከፊ ቢሆንም በአሁኑ ዓለም አቀፍ ሁኔታ ይህን ለመከላከል የተለያዩ ዘዴዎች አሉት። የዲፕሎማሲ ውይይቶች፣ የማዕቀቦች ጫናና የኔቶ ወታደራዊ አቅም ሩሲያን በቀጥተኛ ግጭት ላይ እንዳትገባ ሊገድቧት ይችላሉ። በተጨማሪም የዓለም አቀፍ ማህበረሰብ በዩክሬን ጦርነት ላይ ያለውን ድጋፍ በማጠናከር ና ሩሲያን ኢኮኖሚ በማዕቀቦች በመገደብ የጦርነት ስጋትን መቀነስ ይችላል። 1962 የኩባ ሚሳኤል ቀውስ ወቅት የአሜሪካና ሶቪየት ህብረት መሪዎች በዲፕሎማሲ ውይይት ጦርነትን መከላከል ችለዋል። በተመሳሳይ የአሁኑ ውጥረት በዲፕሎማሲ፣ በኢኮኖሚያዊ ግፊቶች እና በወታደራዊ መጠን ሊቀነስ ይችላል። የሶስተኛው የዓለም ጦርነት በሩሲያና በኔቶ መካከል ቢፈጠር፣ አያድርገውና ቢፈጠር፣ የዓለም መልክ በማይታሰብ ሁኔታ ይለወጣል። በሚሊዮኖች የሚቆጠሩ ሰዎች በቅስፈት ሊሞቱ ኢኮኖሚዎችም ሊፈርሱ የፖለቲካ ስርዓቶችም ሊንኮታኮቱ ይችላሉ። ሩሲያ በኢኮኖሚና በወታደራዊ ገደቦች ምክንያት በጦርነቱ ሊዳከም ይችላል። ኔቶ ደግሞ በአንድነት ላይ ተመርኩዞ ቢተርፍም ከፍተኛ ዋጋ ይከፍላል። የታሪክ ትምህርቶች እንደሚያስተምሩን የዲፕሎማሲያዊ መፍትሄዎችና የጦርነት መቀነስ ይህንን አስከፊ ሁኔታ ለመከላከል ወሳኝ ናቸው። የዓለም አቀፍ ማህበረሰብ በአንድነት ተባብሮ የሰላም መንገዶችን መፈለግ አለበት። አለበለዚያ የሰው ልጅ የ የማይታሰብ መዘዝ ይገጥመዋል። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በመረጃው ላይ ያላችሁን ሀሳብ፣ አስተያየት ብታጋሩን ደስ ይለናል። ቸር ቆዩን።